እንደምን አደራ ቻችን፣ ከአዲስ ቀን ወደ ስፖርት መረጃዎቻችን እናልፋለን። በቀዳሚነት የኢትዮጵያ ፕሪምየር ሊግ 29ኛ ሳምንት የመጨረሻ ጨዋታዎች እንመለከታለን። ዛሬ ፍጻሜውን ያደርጋል። በትናንትናው እለት ግን ሶስት ምራ ግብሮች ተደርጎበታል። ኢትዮጵያ መድን መሪነቱን ያጠናከረበት፣ ፋሲል ዳግም ሽንፈት ያስተናገደበትና ና እንዲሁም ተጠባቂው ድራማዊ ክስተት የታጀበበት የሀዲያ ሆሳዕናና የወልዋሎ ጨዋታ በሀዲያ 3 ለ2 አሸናፊነት መጠናቀቁን ተመልክተናል። አስቀድሞ ረፋድ ላይ በተከናወነው ጨዋታ ኢትዮጵያ መድን ከሽንፈት መልስ ትናንትና ፋሲል ከነማን ገጥሞ ሁለት ለባዶ በሆነ ውጤት ማሸነፍ ችሏል። በዚህ መሪነቱን መልሶ በደንብ ያጠናከረበትና ከሽንፈት መልስ ወደ አሸናፊነት የተመለሰበትን ጨዋታ አድርጓል። የአሰልጣኝ ገብረ መድህን ሀይሌ ቡድን በአመቱ እጅግ አስደናቂ ጉዞ ላይ የሚገኝ ቡድን ነው። ጥቂት ጨዋታዎችን የተሸነፈን ብቸኛ ክለብ ነው። ኢትዮጵያ መድን ትናንትና አለም ካይዋ ባስቆጥራቸው ሁለት ግቦች ነው ሁለት ለባዶ በሆነ ውጤት ማሸነፍ የቻለው። ፋሲል ከነማ በባለፉት አምስት ጨዋታዎች ማሸነፍ አልቻለም። በተለይ በኢትዮጵያ ቡና ሽንፈት ካስተናገደ በኋላ ከተከታታይ ሶስት ጨዋታዎች በኋላ ነበር በኢትዮጵያ ቡና ሽንፈት ያስተናገደው። ከዛ ጊዜ በኋላ እጅጉን እየተቸገረ የሚገኝ ክለብ ነው። ትናንትናም ሽንፈት በማስተናገዱ አስረኛ ደረጃ ላይ እንዲቀመጥ አስገድዶታል። ከዛ ውጪ ኢትዮጵያ መድን የነጥብ ልዩነቱም ዳግም ወደ ዘጠኝ ከፍ አድርጎ በ57 ነጥብ ሊጉን እየመራ የቀጠለበት ነው። ከዛ ባሻገር ትናንት መቀለ ሰባ እንደርታ ከድሬዳዋ ከተማ ጨዋታቸውን አድርገው አቻ በሆነ ውጤት አጠናቋል። ድሬዳዋ በ71ኛው ደቂቃ ላይ ነው የአቻነት ግብን ማግኘት የተቻለው እንጂ ያሬድ ብርሃኑ አስቀድሞ መቀለ ሰባንደርታን መሪ አድርጎ ነበር። ሁለቱም ክለቦች በባለፉት አራት ጨዋታዎች ላይ ማሸነፍ አልቻሉም። በዚህም እንግዲህ ድሬዳዋ ከተማ በ30 ነጥብ 14ተኛ ደረጃ ላይ የተቀመጠበት መቀለ ሰባንደርታ በቅርብ ጨዋታዎች በባለፉት ሁለት ሳምንታት ወደ ወራጅ ቀጠና የገባበት ነው ሀዋሳ ከተማ ከወራጭ ቀጠና መውጣቱን ተከትሎ ነው ይህንን ማስተናገድ የቻለው። ከዛ ውጪ ምሽት ላይ የተከናውነው የወልዋሎ አዲግራት ዩኒቨርሲቲና የሀዲያ ሆሳዕና ጨዋታ በወልዋሎ ሁለት ለባዶ አሸናፊነት ሲቀጥል የነበረ ጨዋታ ነው መሪነት ሲቀጥል የነበረ ጨዋታ፣ ነገር ግን ከ80ኛው ደቂቃ በኋላ ሀዲያ ሆሳዕና ሶስት ግቦችን በማስቆጠር እጅግ በአስደናቂ ሁኔታ ሶስት ለሁለት በሆነ ውጤት አሸንፏል። ወልዋሎ አዲግራት ዩኒቨርሲቲ በዚህ የውድድር ዓመት 16ተኛ ሽንፈቱንም ያስተናገደበት ነው። በጣም ትላልቅ ተጫዋቾች ያሉበት በሊግ ደረጃ ሻምፒዮን መሆን የቻሉ ተጫዋቾች ያሉበት ስብስብ ነው። ነገር ግን ጨዋታዎችን ይመራል፣ ግቦችን ያስቆጥራል። ነገር ግን ውጤት ይዞ ከመውጣት አንጻር ከፍተኛ ችግር ያለበት ነው። ወልዋሏ ዲግራት ዩኒቨርሲቲ ትናንትና እስከ ሰማንያኛው ደቂቃ ሁለት ለባዶ ሲመራ ቆይቶ ነው ሶስት ግቦችን አስተናግዶ ሶስት ለሁለት በሆነ ውጤት መረታት የቻለው እንግዲህ ትናንትና ለሃዲያ ሆሳዕና የአሸናፊነት ግቦችን በየነ ባንጃ፣ ተመስገን ብርሃኑና ማሟየለ ማስቆጠር ችሏል 80ኛው 89ኛውና 96ኛው ደቂቃ ላይ የተቆጠሩ ግቦች ናቸው ዳዋው ጢሳና ፉአድ አዚዝ ደግሞ ለወልዋሎ ግቦችን ያስቆጠሩ ተጫዋቾች ነበሩ በዚህም እስካሁን በተከወኑ ጨዋታዎች እንግዲህ ወልዋሎ አዲግራት ዩኒቨርሲቲ 16ኛ ሽንፈቱን አስተናግዶ በ13 ነጥብ ግርጌ ላይ የሚገኝ ክለብ ነው ሀዲያው ሳና በ41 ነጥብ ወደ አራተኛ ደረጃ ከፍ ያለበትን ውጤት ነው ትናንትና ማግኘት የቻለው ዛሬ ወደሚደረጉ ጨዋታዎች ደግሞ እናቅናለን የ29ኛ ሳምንት የመጨረሻ ጨዋታዎች ሲደረጉ ኢትዮጵያ ንግድ ባንክ እንዲሁም መቻል የሚያከናውኑት መራግብሮች ይጠበቃሉ። ኢትዮጵያ ንግድ ባንክ በተለይ ከባህር ዳር ከተማ የሚያደርጉት ጨዋታ ይጠበቃል። ምክንያቱም ባህር ዳር ከተማ ኢትዮጵያ መድን ካሸነፈ በኋላ የዋንጫ ተፎካካሪ ትልቁ ክለብ መሆኑን ማየት ይቻላል። ያንን ተከትሎም ዛሬ ከኢትዮጵያ ንግድ ባንክ ትልቅ ጨዋታ ይጠብቀዋል። ንግድ ባንክ በእርግጥ በባለፉት ሶስት ጨዋታዎች ማሸነፍ አልቻለም። በሁለቱ ያቻ፣ ከዛ ውጭ በአንዱኛው ደግሞ ሽንፈታ አስተናግዷል። በባለፉት ሁለት መራግብሮችም እንዲሁ ያቻ ውጤቶችን ያስመዘገብበት መራ ግቦችን ማንሳት ይቻላል። ነገር ግን ባህር ዳር ከተማ በማጥቃቱ እጅግ የተሻለ ቡድን ሆኖ እየተመለከተ እንገኛለን። በርካታ ግቦችን በተቃራኒ ቡድን ላይ እያሳረፈ ይገኛል። ስለዚህ ዛሬ ኢትዮጵያ ንግድ ባንክ በመከላከሉ ጠንካራ ሆኖ ከተገኘ ምናልባት ክለቡ ግቦችን በማስቆጠር ረገድ ሊቸገር ይችላል ተብሎ ነው የሚጠበቀው። ስለዚህ ቀን ዘጠኝ ሰዓት ላይ በኢትዮጵያ ንግድ ባንክና በባህር ዳር መካከል የሚከውነው ጨዋታ ሌላኛው በሳምንቱ ትልቅ ትኩረት ያገኘ ጨዋታ ነው። መቻል ከስውል ሽረ ሌላኛው ሰኛው ምሽት 12 ሰዓት ላይ የሚደረግ መርሃ ግብር ነው። መቻል እንደሚታወቀው አጀማመሩ ጥሩ አልነበረም። በቅርብ ጨዋታዎች ላይ በተለይ በሐዋሳና በሁለተኛ ዙሩ መራግብሮች ላይ ጥሩ ውጤቶችን እያሰባሰበ ከተፎካካሪ ክለቦች መካከል አንዱ መሆን የቻለ ክለብ ነው። በባለፉት አምስት ጨዋታዎችም ሽንፈትን አላስተናግደ መቻል። ስለዚህ ዛሬ በሚያከናውኑ ጨዋታ ከሁለት ተከታታይ ያቻ ውጤቶች በኋላ ወደ ድል ለመመለስ ከሱል ሽረ ጋር መራግብሩን ያደርጋል። ሱል ሽረን በተመሳሳይ በርካታ ጨዋታዎች ላይ ማሸነፍ አልቻለም። ተከታታይ አራት ጨዋታዎችን አቻ ከተለያየ በኋላ ዛሬ ሙሉ 3 ነጥብ ለማግኘት ከመቻል ጋር ብርቱ ጥረት ያደርጋል ተብሎ ነው የሚጠበቀው። ምሽት 12 ሰዓት ላይ በሚደረገው ጨዋታ መቻል ካሸነፈ ወደ አራተኛ ደረጃ ከፍ የማለት እድል አለው። ቀን 9 ሰዓት ላይ በሚደረገው ጨዋታ ኢትዮጵያ ንግድ ባንክ ደረጃውን ከ9ኛ ወደ 8 ወይም ወደ 7 በግብ ክፍያን በልቶ ከፍ ለማለት ወይም ከ3 ክለቦች ጋር ነጥቡን 40 በማድረስ የሚስተካከልበት አጋጣሚ ይፈጠራል። ከሁሉም በላይ ባህርዳር ከተማ ካሸነፈ ከኢትዮጵያ ንግድ ባንክ ጋር ያለውን የነጥብ ልዩነት የሚያጠብበትና የዋንጫ ተፎካካሪነቱን አጠናክሮ እስከ መጨረሻው ድረስ ለመታገል ጥረት ያደርጋል ተብሎ የሚጠበቅበት ነው። በዚህ ሁኔታ የኢትዮጵያ ፕሪምየር ሊግ 29ኛ ሳምንት በዛሬ ሁለት ፍጻሜውን ያገኝና የ30ኛ ሳምንት መርሃ ግብሮች እዛው ሀዋሳ ዩኒቨርሲቲ ስታዲየም ላይ ከተከናወኑ በኋላ ከ31 እስከ 36ኛ ያሉት መርሃ ግብሮች ደግሞ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እንደሚከናወኑ ይጠበቃል። አክሲዮን ማህበሩ የመጨረሻ ጨዋታዎች አዳማ ላይ እንደሚከናወኑ እንደተከናወኑ ይፋ ማድረጉ የሚታወስ ነው። ወደ ውጭ መረጃዎቻችን ደግሞ እናልፋለን። የእንግሊዝ ሻምፒዮንሺፕ የጥሎ ማለፍ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ለመለየት እየተደረገ በሚገኘው ጨዋታ ትናንትና ሰንደርላንድ ኮቨንትሪ ሲቲን አሸንፎ የፍጻሜ ተፋላሚ መሆኑን አረጋግጧል። በቀጣይ በፍጻሜው ከሼፊልድ ዩናይትድ ጋር ይገናኝና አሸናፊው ደግሞ ከሊድስ ዩናይትድ እና በርንሌን በመከተል ወደ እንግሊዝ ፕሪሚየር ሊግ ማደጉን የሚያረጋግጥ ነው የሚሆነው። ትናንትና በሜዳው ነበረ ጨዋታውን ያከናውነው በስታዲየም ኦፍ ላይት። ነገር ግን ኮቨንትሪ እስከ 76ኛው ደቂቃ ላይ ማሰን ክላርክ ባስቆጠራት ግብ አንድ ለባዶ ሲመራ ቆይቶ ድምር ውጤቱ ሁለታቻ በመሆኑም 30 ደቂቃ እንዲጨመር ሆኗል። ሙሉ 90 ደቂቃ ባቻ ውጤት በመጠናቀቁ ነገር ግን 120 ደቂቃ ተጠናቆ በተሰጠው ተጨማሪ ደቂቃዎች ውስጥ ግን የሰንደርላንዱ ዳላርድ ኳስን ከመረብ አገናኝቶ ከማዘን የተሻገረውን ኳስ በማስቆጠር ሰንደርላንድ አንዳቻ እንዲሆን አስችሎታል። በድምር ውጤት ግን ሶስት ለሁለት በሆነ ውጤት በመርታት ሰንደርላንድ ወደ እንግሊዝ ፕሪሚየር ሊግ ለመመለስ እጅጉን የተቃረበበትን ውጤት አስመዝግቧል። ከ10 ቀናት በኋላ የፍጻሜ ጨዋታ በዌምብሌይ ስታዲየም ይደረጋል። ሼፊልድ ዩናይትድ እና ሰንደርላንድ ጨዋታቸውን ያደርጋሉ። እንደሚታወሰው 2017 ላይ ነበር በቦርንማውስ አንድ ለባዶ ተሸንፎ ሰንደርላንድ ከእንግሊዝ ፕሪሚየር ሊግ መውረድ የቻለው። ለረዥም ጊዜያት በሊጉ ከቆዩ ክለቦች መካከል አንዱ ነበር ለ10 ዓመታት በተከታታይ በሊጉ ከቆየ በኋላ ነበር ወደ ሻምፒየንሺፕ መውረድ የቻለው። ነገር ግን በወረደበት ዓመትም ወደ ከሻምፒየንሺፕ ወደ ታችኛው ሊግ የወረደም ክለብ ነበር። አሁን ደግሞ አንሰራርቶ ወደ ኢትዮጵያ ወደ እንግሊዝ ፕሪሚየር ሊግ ለማደግ የተቃረበ ቡድን ነው ሰንደርላንድ። ታሪካዊ ለቡድኖች አስቸጋሪ፣ በተለይም ደግሞ በመከላከል ሂደቱ እጅግ ጠንካራ ቡድን እንደነበረ እናስታውሳለን። ሳማላር ዳይሰን እንዲሁ ከክለቡ ጋር እያይዘን ማንሳት እንችላለን፣ አንጋፋውን አሰልጣኝ። ለማንኛውም አሁን ከአስር ቀናት በኋላ ከሼፊልድ ዩናይትድ ጋር የፍጻሜ ጨዋታውን ያደርግና ካሸነፈ ወይም ከሁለቱ አንዳቸው ካሸነፉ ከሊድስ ዩናይትድና በርንሌይ በመቀጠል ሶስተኛው የእንግሊዝ ፕሪሚየር ሊግ ተሳታፊ ክለብ መሆናቸውን የሚያረጋግጡ ይሆናል። ትናንትና ግን ሰንደርላንድ ኮቨንትሪ ሲቲን አሸንፎ ወደ ፍጻሜ ማለፉን አረጋግጠዋል። ወደ ስፔን ላ ሊጋ ጨዋታዎች እናመራለን። የ36ተኛ ሳምንት የስፔና ሊጋ ጨዋታዎች እየተከናወኑ ይገኛሉ። ሴቪያ ላስ አንድ ለባዶ አሸንፏል። ከዛ ውጭ ግን ሪያል ሶሲዳድ ዳግም ሽንፈት ያስተናገደበት በባለፉ ስድስት ጨዋታዎች ማሸንፋል ቻለን በርካታ ሽንፈቶችን እያስተናገደ ይገኛል። ሪያል ሶሲዳድ አጀማመሩ እጅግ መልካም ነበረ። ነገር ግን አሁን የአውሮፓ መድረግ ተሳትፎ ለማግኘትም እጅጉኑ እየተቸግረ የሚገኝ ክለብ ነው። ትናንትና ሴቪያ በሜዳ ራሞስ ሳንቼስ ፔዋን ስታዲየም ላስ ፓልማስን አንድ ለባዶ በሆነ ውጤት አሸንፏል። ፓስኳል ደግሞ የአሸናፊነት ብቻኛ ያስ ያስቆጠረ የክለቡ ተጫዋች ነው። ሀምሳ ሁለተኛው ደቂቃ ላይ። ውጤቱን ተከትሎም ሴቪያ በዚህ የውድድር አመት እጅግ አስቸጋሪ ጊዜን እያሳለፈ ይገኛል። በባለፉት ሁለት አመታትም ላለመውረድ ሲታገል የነበረ ቡድን መሆኑ ይታወቃል። አሁን 14ኛ ደረጃ ላይ ይገኛል ሴቪያ በነጥቡም እስካሁን በተከወኑ ጨዋታዎች 41 ነጥቦችን ይዞ አስራ አራተኛ ደረጃ ከውራጅ ስጋት ነሱ ግን በተወሰነ መልኩ የራቀ ቡድን ነው። ሪያል ሶሴዳድ በሜዳው ጄሮናን አስተናግዶ በተመሳሳይ ውጤት አንድ ለባዶ በሆነ ውጤት ተሸንፏል። ወደ ሰባ ሳምንታት ተጉዘዋል። ሪያል ሶሴዳድ ሶስት ነጥብ ለማግኘት በላሊጋው እጅግ ኑን ተቸግሯል። በባለፉት አመታት በአውሮፓ መድረክ ተሳትፎን ሲያገኝ የነበረ ቡድን ዘንድሮ ግን 12ኛ ደረጃ ላይ ተቀምጧል ሽንፈት በማስተናገዱ ምክንያት ከዛ ውጪ፣ ሪያል ቫላዶሊድም በተመሳሳይ በሜዳው ሽንፈት ያስተናገደ ሌላኛው ክለብ ነው። ዛሬ ሪያል ማድሪድ ከማዮርካ ጨዋታውን ያደርጋል። ከኤል ክላሲኮ ሽንፈት በኋላ የመጀመሪያ ጨዋታውን በሳንቲያጎ በርናቢው መርሃ ግብሩን ያከናውናል። ምናልባት አሁን ከባርሴሎና ጋር ያለው የነጥብ ልዩነት ሰፍቶ ወደ ሰባት ስለዚህ ይህንን ጨዋታ አሸንፎ ባርሴሎና በቀጣይ መርሃ ግብሮች እንዲቸገር የሆነ ጫና ለመፍጠር ሶስት ነጥብ ለማግኘት በሜዳው እንግዲህ ከማዮርካ ትልቅ ጨዋታ ያደርጋል። ምሽት አራት ሰዓት ተኩል ላይ ካርሎ አንቼሎቲ የመጨረሻ ጨዋታቸውን እያከናወኑ ይገኛሉ። የላሊጋ መርሃ ግብራቸውን ካጠናቀቁ በኋላ ወደ ብራዚል እንደሚያቀኑ ይታወቃል። ከትናንትና በስቲያ በይፋ የብራዚል ብሔራዊ ቡድን አሰልጣኝ መሆናቸው ይታወቃል። ትናንትና ከጨዋታው አስቀድሞም አስተያየታቸውን ሰጥቷል። ምና ምናልባትም ዛሬ ጋዜጣዊ መግለጫ ባልሰጥ ደስ ይለኝ ነበር የሚል አስተያየታቸውንም ጭምር ነበር ማካተት የቻሉት አሰልጣኝ ካርሎ አንቸሎቲ። ነገር ግን ለማልያው ክብር ስላለኝ በዚህ ቦታ ተገኝቻለሁ። ብዙ ነገሮችን መናገር አልፈልግም። ነገር ግን በሪያል ማድሪድ ምንም ችግር የለም። በክለቡ በኩል ከኔ ጋር ያለ ነገር ችግር የለም። ክለቡን እስከ ህይወት ፍጻሜ ደግፋለሁኝ። በሄድኩበት ሁሉ ክለቡን ደግፋለሁ፣ ሁሌም በልቤ ይኖራል የሚል ሀሳባቸውን አካተዋል። በቆይታቸው እጅግ ትልቅ ስኬት እንዳሳኩም ጭምር ነው ካሉ አንቺሎቲ ሀሳብ መስጠት የቻሉትና ብዙ ነገሮች አሉ፣ ነገር ግን መናገር አልፈልግም በክለብ ደረጃ ምንም ችግር የለም በሁለታችን መካከል ችግር የለም ሲሉ ነው ሀሳባቸውን መስጠት የቻሉት ዛሬ ምሽት በሚደረገው ጨዋታ እንግዲህ ቪኒሴስ ጁኒየር ከመጠነኛ የኤል ክላሲኮ ጉዳት መልስ ወደ መርሃ ግብሩ ይመለሳል ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው ሮድሪጎ አሁንም በባለፉት ጨዋታዎች ላይ በአሰልጣኙ በኩል ተመራጭነትን አላገኘም ነገር ግን የእሱ አለመመረጥ አንደኛው አቋሙ ላይ አይገኝም የተወሰነ ጉዳቶችም አሉበት አሁንም በጉዳት ምክንያት በጨዋታው ላይ ይሳተፍ እንደሚችልም ተገልጿል። ሪያል ማድሪድ ዛሬ ከትልቅ ሽንፈት በኋላ ከማዮርካ ጋር እንግዲህ ትልቅ መራ ግብሩን ያደርጋል። ምሽት አራት ሰዓት ተኩል የሚከወን ጨዋታ ነው። ከዛ ውጪ ወደ ኮፓ ኢታሊያ ወይም የጣሊያን ዋንጫ ፍጻሜ ጨዋታ እናመራለን። ዛሬ ምሽት አራት ሰዓት ላይ ኤስቲ ሚላን ከቦሎኛ ትልቅ ጨዋታቸውን ያደርጋሉ። በዚህ በኮፓ ኢጣሊያ ወይም በጣሊያን ዋንጫ ጨዋታ ኤስቲ ሚላን በዚህ ውድድር አመት አስቸጋሪ ጊዜ ውስጥ ይገኛል። ኮንሲሳው ይህንን ዋንጫ በማሳካት ደጋፊው መካ እንደሚፈልጉ ሀሳባቸውን ሰጥተዋል። ቦሎኛም በዚህ የውድድር አመት ዳግም የአውሮፓ ሻምፒዮንስ ሊግ ተሳትፎ ለማግኘት ጥሩ ጉዞ ላይ ይገኛል። ሁለቱም ክለቦች በአንድ ደረጃ ተለያይተው ሰባተኛና ስምንተኛ ደረጃ ላይ እንደሚገኙ ይታወቃል። በቅርቡ አራተኛ ደረጃ ላይ ነበር ቦሎኛ። ነገር ግን በመጨረሻ ጨዋታ ነጥብ በመጣሉን ተከትሎ ነው በነ ዩቬንቱስ በሁለት ነጥብ ተበልጦ ሰባተኛ ደረጃ ላይ መቀመጥ የቻለው። የቪንሴንሶ ኢታሊያኖ ቡድን እጅግ ከባድ ቡድን ነው። ነገር ግን በባለፉት ስምራ ግብሮች ላይ በኤሲ ሚላን ሽንፈትን አስተናግዷል። በዚህ በኮፓ ኢታሊያ ኤሲ ሚላን እጅግ ስኬታማ ጊዜን አሳልፏል። ኢንተር ሚላንን ጭምር አሸንፏል። በዚህ አመት በርግጥ የኢንተር ትልቁ ተቀናቃኝ ና ኢንተርን ማሸነፍ ከቻሉ ክለቦች መካከል ኤሲ ሚላን በቀዳሚነት ይነሳል ሶስት ጊዜ በማሸነፍ ከዛ ውጪ እነኚህ ክለቦች ቦሎኛ ና ኤሲ ሚላን በአስር ቀናት ውስጥ ለሶስተኛ ጊዜ ይገናኛሉ። በባለፉት ቀናት ሁለት ጊዜ ሲገናኙ ከሜዳም በሜዳም ኤሲ ሚላን አሸንፏል። በሳንሲሮ ሶስት ለአንድ በሆነ ውጤት ወደ ቦሎኛ በማቅናት ደግሞ የሁለት ላንድ ውጤትን ማስ መዝገቡ ይታወቃል። ባለፉት ሳምንት ከቀናት በፊት ስለዚህ በአስር ቀናት ውስጥ ሶስተኛ ጊዜ ሲገናኙም የኤስ ሚላን የበላይነት ይጠበቃል። ነገር ግን የዋንጫ ጨዋታ እንደመሆኑ መጠን አስቸጋሪ እንደሚሆን ነው አሰልጣኝ ኮንሲሳው ሀሳባቸው መስጠት የቻሉት ኤስ ሚላን ሁልጊዜ በዋንጫ ጨዋታዎች ይጠበቃል፣ ጫናዎችም አሉ። በጫና ውስጥ ሆነን መራግብር ብናከናውንም መጥፎ የውድድር ዓመት ለመቀየር ይህንን ዋንጫ ማሸነፍ ይገባናል። ስለዚህ ያንን ለማሳካት እንጥራለን የሚል ሀሳብን ጭምር ኮንስቲያው ገልጿል። በዚህ ጨዋታ ላይ ራፋኤል ሊያዩ ከቅጣት መልስ ወደ ሜዳ ይመለሳል። ለቡድኑ ወሳኝ ተጫዋችም እንደ መሆኑ መጠን ዛሬ በዋንጫ ጨዋታ ላይ የሚያደርገው እንቅስቃሴ ይጠበቃል። ከዛ ውጭ ወስሊ ፎፋናም እንዲሁ ጉዳት ላይ የነበረ ተጫዋች ነው። በመሀል ስፍራው ያለውን ታታሪነት ዛሬም በፍጻሜ ጨዋታ ያስመለክተናል ተብሎ ነው የሚጠበቀው። ከጉዳት መልስ እንግዲህ በምራ ግብሩ ጨዋታውን ያደርጋል ተብሎ ነው የሚጠበቀው ወስሊ ፎፋና። ስለዚህ ኮንሲሳ በሙሉ አቅም ጨዋታቸው እንደሚያደርጉ ነው የሚጠበቀው። ከዛ ውጭ የተወሰነ ተጫዋ ተጫዋቾች ብቻ ናቸው በጉዳት ምክንያት ከጨዋታው ውጪ መሆናቸው የተነገረው። ነገር ግን ሪካርዶ ሶትል፣ ዋሬን ቦዶ የመሳሰሉ ተጫዋቾች ከመጠነኛ ጉዳት ወደ ጨዋታው ይመለሳሉ ተብሎ ነው የሚጠበቁት። ከዛ ውጪ ወደ ሌላኛው ጉዳያችን ና አልፋለን። ምናልባት ከጣሊያን ዋንጫ ጋር ተያይዞ ኢንተር ሚላን 9 ዋንጫዎችን ዩቬንቱስ 15 ዋንጫዎችን በማንሳት ቀዳሚዎቹ ናቸው። ሮማ 8 ኤሲ ሚላን ደግሞ አምስት ዋንጫዎችን ነው ማሳከት የቻለው ላዚዮ ራሱ ከእሱ የተሻለ አቅም አለው ወደ ማንችስተር ዩናይትድ ደግሞ እናቀና ለማንቸስተር ዩናይትድ የዩሮፓ ሊግ የፍፃሜ ጨዋታ የዛሬ ሳምንት ያከናውናል፣ የፊታችን ረቡዕ። በዚህ ጨዋታ ላይ ለተጫዋቾች የሚሰጠውን ነፃ ትኬት ቀንሷል። ሁለት ትኬቶችን ብቻ እንደሚሰጣቸው ተገልጿል። ከዛ ውጭ ተጫዋቾች ቤተሰቦቻቸውን ስታዲየም ለማስገባትም በራሳቸው መንገድ ማስገባት እንደሚችሉ፣ ትኬት መግዛት ካለባቸው እስከ አስር ትኬት ለአንድ ተጫዋች እንደሚፈቀድም ጭምር ተገልጿል። በአጠቃላይ ወደ 15000 ትኬት ነው ለማንችስተር ዩናይትድ የተሰጠው። ስለዚህ በርካታ ትኬቶችን ለኦፊሻልስና ለአመራሮችና ለደጋፊዎች እንደሚሸጥም ጭምር አሳውቋል ማንችስተር ዩናይትድ። ምክንያቱም ደግሞ ከፋይናንሻል ጋር ተያይዞ ችግር ውስጥ እንደሚገኝ ይታወቃልና ያንን ስርዓት ለማስተካከል አዲስ የክለቡ ባለቤት ሰር ጂም ራትክሊፍ እንቅስቃሴ ትልቅ እንቅስቃሴ ውስጥ እንደገቡ ይታወቃል፣ እና አሁንም ለደጋፊዎች በርካታውን ትኬት ለመሸጥ እንዳሰቡም ጭምር ተገልጿል። ከዛ ውጪ ምናልባትም ማንችስተር ዩናይትድ በየአመቱ ስኬታማ የሆኑትን የቡድኑን ኮከብ ተጫዋቾችን ሽልማት ያበረክታል። የእራት ግብዣ የሚያዘጋጅ ነበር። ከአምና ይህንን የእራት ግብዣ መሰረቱ ይታወቃል። ደካማ በማድረጉ ምክንያት ዘንድሮም ይህ ግብዣ እንደማይኖርና የተጫዋቾች ሽልማት ሜዳ ላይ ብቻ እንደሚደረግ በአመቱ መጨረሻ ሜዳ ላይ እንደሚሰጣቸውም ጭምር ተገልጿል። ይህም ደግሞ የሰር ጂም ራትክሊፍ አመራር የሰጠው ውሳኔ እንደሆነ ነው የተገለጸው። ስለዚህ ጥሩ ውጤት ቢኖር ይህ ይደረግ ነበር። ባለመኖሩ ምክንያት ሜዳ ላይ ተጫዋቾች ሽኝት እንደሚደረግላቸው ነው የታወቀው። ከዛ ባሻገር ከትኬት ጋር ተያይዘው አሰልጣኝ ሩበን አሞሪም ለተጫዋቾች ለደጋፊዎች ትኬት እንዲሸጥ መደረጉን ተከትሎ በተለይ ማንችስተር ዩናይትድ ለቡድኑ ሰራተኞች የሚሰጠው የነጻ ትኬት የሜዳ መግቢያ ትኬት እንደማይኖር ይፋ ማድረጉን ተከትሎ ለ30 ለሚሆኑ ለቡድኑ አባላት ትኬት እንደገዙም ጭምር እየተገለጸ ነው የሚገኘው። ሩበን አሞሪም እንደሚታወቀው የፓርሰን ጀርማኑ ፕሬዚዳንት ናስር አልክላፊ ወደ 600 ለሚጠጉ የቡድኑ ደጋፊዎች ነጻ ትኬት እንደሰጡ ይታወቃል። ለአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ነገር ግን ማንችስተር ዩናይትድ ለቡድኑ ሰራተኞች ለቡድኑ አባላት የሚሰጠው ነፃ ትኬት እንደማይኖር ይፋ አድርጓል። ስለዚህ ሩበን አሞሪም ለ30 ሰዎች ይህንን የትኬት በነፃ እንደሚገዙላቸውም ጭምር መረጃዎች እያመላከቱ ይገኛሉ። ወደ ጉዲሳን ፓርክ ጉዳይ ደግሞ እናቀናለን። ጉዲሳን ፓርክ 133 ዓመታት በኋላም ኤቨርተን ዋና ቡድን አዲስ ስታዲየም መገንባቱን ተከትሎ ይህንን ስታዲየም ለቆ እየወጣ ይገኛል። ነገር ግን ስታዲየሙ ለሴቶች ቡድን እንደሚሰጥ ይፋ ተደርጓል። የክለቡ ፕሬዚዳንት ይህንን አሳውቋል። ከዛ ታችኛው ኤርከ ላይ የሚገኙ ከ23 ዓመት በታች ቡድኑም ይህንን ሜዳ ይጠቀማል። ስለዚህ በእንግሊዝ ፕሪሚየር ሊግ በሴቶች ደረጃ ትልቅ ስታዲየም የሚኖረው የመጀመሪያው ክለብ ይሆናል። ኤቨርተን የኤቨርተን ሴቶች ክለብ ትልቅ ግዙፍ ስታዲየም ይኖራቸዋል። ወደ 39ሺ ተመልካቾች እንደሚይዝ ይታወቃል። ጉዲሰን ፓርክ እጅግ ትልቅ ታሪክ ያለው ስታዲየም ነው፣ በእንግሊዝ ፕሪሚየር ሊግ ታሪክ። አሁን ግን አዲስ ስታዲየም ወደ 52000 የሚይዝ ስታዲየም መገንባቱን ተከትሎ ኤቨርተን ወደዚያ ያቀናት። ስለዚህ የሴቶቹ ቡድን በቀጣይ አመት ይህንን የጉዲሰን ፓርክን ይረከባሉ ተብሏል። ወደ ሌላኛው ጉዳያችን ስንመጣ ዳርዊን ኑኔዝ እንመለከታለን። ዳርዊን ኑኔዝ በኮንሚቦል አስተዳደር፣ በደቡብ አሜሪካ እግር ኳስ አስተዳደር የአምስት ጨዋታና የገንዘብ ቅጣት እንደተጣለበት ይታወቃል። ነገር ግን ጉዳዩን ወደ ካስ ወስዶት ነበር ወደ አለም አቀፉ ስፖርት ገላጋይ ፍርድ ቤት። ይህ ፍርድ ቤትም የኑኔዝን ጥያቄ ወይም ይግባኝ ውድቅ አድርጎበታል። ስለዚህ በኮኖሚ ቦል የተላለፈበትን የአምስት ጨዋታ ቅጣት የብሔራዊ ቡድን አምስት ጨዋታ ቅጣትና የ20 ሺ ዶላር ቅጣትን እንደሚያስተናግድ ነው ይፋ እየተደረገ የሚገኘው ከኮሎምቢያ ጋር በነበራቸው ጨዋታ ዩራጋይ ከኮሎምቢያ ባለም ዋንጫ ማጣሪያ በመጨረሻ ደቂቃ ሽንፈስ ሲያስተናግዱ ከኮሎምቢያ ደጋፊዎች ጋር ያልተገባ ነገር ውስጥ መግባቱ ነው የኮሎምቢያ ደጋፊዎችን ስለመዝለፉም ጭምር ነው ሲነገር የነበረውና ያንን ተከትሎ ነው እንግዲህ ባሳየው ያልተገባ ስነ ምግባር ምክንያት የደቡብ አሜሪካ እግር ኳስ አስተዳዳሪ አካል የአምስት ጨዋታ ቅጣትን በዳርዊን ኑኔዝ ላይ እንዲተላለፍ ማድረግ የቻለው ስለዚህ ይግባኝ ጠይቆ ከአስም የይግባኙን ውድቅ በማድረጉ ቅጣቱን ይቀበላል ተብሎ ነው የሚጠበቀው ከዛ ባሻገር በመጨረሻ የምንመለከተው ጉዳይ ፓውሊኒ ነው ፓውሊኒ በሮም የቴኒስ ውድድር ትናንትና ባከናወነችው ጨዋታ ወደ ቀጣይ ዙር ማለፏን አረጋግጣለች። ጃስሚን ፓውሊኒ አራት ለባዶ ስትመራ ቆይታ ነበር። እንግዲህ ስድስት ለሰባት ስድስት ለአራትና ስድስት ለሁለት በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፏን ወይም ግማሽ ፍጻሜ መቀላቀልዋን ያረጋገጠችው በዚህም ደግሞ በሮም ኦፕን በቴኒስ ውድድር ለመጀመሪያ ጊዜ ግማሽ ፍጻሜን የተቀላቀለች ጣሊያናዊት እነስት መሆን ችላለች። በርካታ ትላላቅ አንጋፋ የቴኒስ ተጫዋቾች ያሉበት ነው። በዚህም እንግዲህ ጣሊያናዊቷ ጃስሚን ፓውሊኒ ወደ ግማሽ ፍጻሜ መቀላቀልዋን አረጋግጣለች። ከአዲስ ቀን ስፖርት መረጃዎቻችን በዚሁ አበቁ። መልካም ቀን።